ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁል ጊዜ ስለ ግብርና ብቻ መልእክት የሚያስተላልፍ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ሚጥሚጣ ነው። ያገኘሁትን መረጃ አካፍላችሁ፣ ሚጥሚጣን ለማምረት ስናስብ ምን ላይ ትኩረት ማድረግ አለብን፣ ሚጥሚጣ ምን የተለየ ባህሪ ያለውና የመሳሰሉትን የሚገልጽ ነው የዛሬ ፕሮግራሜ በዓለም ደረጃ ደረቁን ሚጥሚጣ በማምረት ህንድ፣ ኢትዮጵያና ባንግላዲሽ የሚጠቀሱ አገራቶች ናቸው። ሚጥሚጣ በመላ ኢትዮጵያ የሚመረት ሰብል ሲሆን ለዚህም ምክንያት የሆነው የአገሪቱ የግብርና ገጽታ ወይም አግሪካልቸራል ላንድስኬፕ ጉልህ ስፍራ አለው። በተለይ በደቡብ በአማራ እና በኦሮሚያ ክልሎች ሚጥሚጣ በሰፊው የሚመረቱባቸው አካባቢዎች እንደሆኑ መረጃዎች ይገልጻሉ። ሚጥሚጣ የሶሎናሼ ቤተሰብ ውስጥ የሚገኝ ሰብል ሲሆን እንደ ድንች፣ ቲማቲም፣ ሀባብ፣ ቃሪያ እና ኤግ ፕላንት የመሳሰሉት አብረው በአንድ ቤተሰብ ስር ውስጥ ያለበት ሁኔታ እንዳለ መረጃዎች ይገልጻሉ። እነዚህም ያው እንደሚታወቀው ጠቃሚ አትክልቶች ናቸው። ይህን ካልኩኝ ሚጥሚጣ ማምረት ከፈለግን ትኩረት ማድረግ ያለብንን ደግሞ ላስከትል። አንድ ተስማሚ የአየር ንብረት ሚጥሚጣ የሚበቅለው በሞቃታማና ፀሐያማ አካባቢዎች ከ21 ዲግሪ ሴንቲግሬድ እስከ 29 ዲግሪ ሴንቲግሬድ የሙቀት መጠን ያለው ሲሆን በየቀኑ ከ6 እስከ 8 ሰዓታት ቀጥተኛ የፀሐይ ብርሃን ያስፈልገዋል። ሚጥሚጣ ሚጥሚጣ በሞቃታማና እርጥብ የአየር ጠባይ ውስጥ በደንብ መመረት የሚችል ቢሆንም በመድረሻው ወቅት ደረቅ የአየር ሁኔታ ያስፈልገዋል። ሞቃታማ የአየር ጠባይ ሰብል እንደመሆኑ መጠን አፈሩ በቂ ሙቀት እስኪያገኝ ድረስና የውርጭ አደጋ ስጋት እስከሚያልፍ ድረስ ሊተከል አይገባም። ጤዛና ከባድ ዝናብ ለሚጥሚጣም ሰብል ጉዳት ያደርሳል። ይህም አበባውንና ፍሩቱን ሊያራግፈው ስለሚችል ተስማሚ የአፈር ሁኔታዎችን ስናይ ሚጥሚጣን ለማምረት ተስማሚ አፈር በአብዛኛው በኖራ የበለጸገ ወይም ደግሞ ይሄ አሁን በኖራ የበለጸገ ስንል ምንድን ነው? አሲዳማነቱ የታከመ ማለት ነው። አሲዳማነቱ የታከመ ቀላል ለም መሬት ይፈልጋል ማለት ነው። ሚጥሚጣ በአብዛኛው ውሃ የሚያፋስስ ውሃ የማይቋጥር የአሲዳማነት ማነት ባህሪውን ያልያዘ ማለት ነው። ስለሆነም በጥሩ ሁኔታ መፋሰስ የሚችልና በኦርጋኒክ የበለጸገ ከሆነ በተለያዩ አፈሮች ውስጥ ሊመረት ይችላል። ሚጥሚጣ በአሸዋማ አፈር ላይ የመስኖና የማዳበሪያ አጠቃቀምን በቂ ከሆነ ሰብሉን በተሳካ ሁኔታ ማልማት ይቻላል። እንደ የዝናብ ሰብል በደንብ የሚፋሰስ ጥቁር አፈርም ላይ ሊመረት ይችላል። ሆኖም አሲዳማና የአልካላይን ባህሪ ያለው አፈር ሚጥሚጣን ለማምረት ተስማሚ አይደለም። ተከላና ርቀቱን ስናይ ከፊል ጥላ ያለው መደብ በማዘጋጀት በዘሮች መካከል አምስት ሴንቲሜትር በመጠበቅ ከ8 እስከ 10 ሴንቲሜትር ጥልቀት እንዲኖረው አድርገን እንዘራለን። በመደብ ላይ ማለት ነው። የሚጥሚጣ ዘሮች ከ6 እስከ 10 ቀናት ውስጥ ይበቅላሉ። እናም ችግኞቹ በ40 እስከ 45 ቀናት ውስጥ ለመትከል ወደ ዋናው ማሳችን ትራንስፕላንት ለማድረግ ዝግጁ ይሆናሉ ማለት ነው። ስንተክል እንደ ዝርዮቹና እንደ የምናመርትባቸው አካባቢና ሁኔታዎች ተወስኖ ተክሎች መካከል ከ45 እስከ 60 ሴንቲሜትር እና በመስመሮች መካከል ደግሞ ከ60 እስከ ዘጠና እርቀት እንዲኖረው አድርገን መትከል እንችላለን። ይሄ እንግዲህ የሴንቲሜትሩ ልዩነት እንደየዝርያው ባህሪ ይገለጻል። አንዳንድ ዝርያ ኢሬክት ታይፕ ሊሆን ይችላል ወይም ደግሞ ብዙም ብራንች ሳይኖር ወደ ጎን ሳይሰፋ ወደ ላይ ብቻ የሚወጣ ይኖራል። አንዳንዱ ደግሞ በጣም የመንገድጀጅ ነገር ይኖረዋል ወይም ብዙ ብራንች ይኖረውና ክፍተት ይፈልጋል ማለት ነው። ክፍተት ካልሰጠን ችግር ስለሚገጥመን በተለይ ከበሽታ ጋር ተያይዞ ማለት ነው። እና ይህን በጠበቀ ሁኔታ ልንተክል ይገባል ማለት ነው። አጭርና ግንዳቸው ወፈር ያሉ ችግኞች ለተሻለ አፈጻጸም ተስማሚ ናቸው። ተከላውን ማካሄድ ያለብን መለስተኛ የፀሐይ ብርሃን ባለበት ሰዓት ቢሆን መራጭ ነው ማለት ያው ችግኝ ምንጊዜም ለቃሪያና ዚ ለሚጥሚጣ ብቻ ሳይሆን የትኛውንም ችግኝ ስናዘዋውር የፀሐይ ብርሃኑ ዝቅተኛ በሆነበት ወቅት ወይ ጠዋት ላይ ወይ ደግሞ ወደ ማታ ላይ መሆን አለበት። ምክንያቱም ችግኞቹን ስናዘዋዙር በፀሐይ የመጠውለግ ነገርና ስራቸው የመድረቅ ባህሪ እንዳይኖር በፀሐይ ተመተው ማለት ነው። አበባ ማውጣት የሚጀምረው ችግኙን ወደ ዋናው ማሳ ካዘዋወርን ከአንድ እስከ ሁለት ወር ይወስድበታል። ከዚያም ሚጥሚጣውን ለማውጣት ደግሞ ተጨማሪ ወር ይወስድበታል ማለት ነው። ያው ፍሩቱን ለመስረት ማለት ነው። ከዚያም ከአንድ እስከ ሁለት ሳምንት እየቆዩ ምርት መሰብሰብ ይጀመራል። ምርት መሰብሰቡ ምናልባት እስከ ሶስት ወር ሊቀጥል ይችላል። እንደ ወቅቱ ምቹ ስምምነት እንደ ዝርያውና እንደ አመራረት ሂደታችን ለቀማው ከስድስት ከአስር ሊሆን ይችላል። በኋላም ይመጣበታል ነው። ሚጥሚጣ ከሁለት እስከ ሁለት ነጥብ አምስት ቶን በደረቁ ሊመረጥ ይችላል፣ በአንድ ሄክታር በአረንጓዴነት ደግሞ ከሰባት ነጥብ አምስት እስከ አስር ቶን ሊሆን ይችላል። ይሄ ምርት በሚሰበሰብበት ሰዓት ነው። በመስኖ የምናመርት ከሆነ ትኩረት ማድረግ ያለብን ነጥብ ሚጥሚጣ በተለይም በአበባና በፍራፍሬ በሚበቅሉበት ጊዜ ማለት ፍሩቱን በሚደቨሎፕ በሚያደርግበት ወይም ሚጥሚጣውን በሚ የሚመሰርትበት ጊዜ የማያቋረጥ እርጥበት ሊኖረው ይፈልጋል። ስለሆነም የውሃ መቆራረጥ እንዳይኖር ጥንቃቄ ልናደርግ ይገባል ማለት ነው። በነዚህ ወቅት ማለት ነው ልንጠቀም የሚገባው የመስኖ ዘዴ የጠብታ መስኖ ቢሆን ይመረጣል። ይህም በመሆኑ የስር ዞንን ላይ ውሃው ስለሚንጠባጠብለት ውሃ ብክነት አይኖርም። እንዲሁም ደግሞ የበሽታዎች የመከሰት አደጋን ይቀንሳል ማለት ነው። በኋላ እመጣበታለሁ። በተለይ ስፕሪንክለር የምንጠቀም ከሆነ ቅጠሉ ላይ እንትኑ ውሃው ለረጅም ጊዜ ቆይቶ ለበሽታ ምቹ የሆነ ነገር አትሞስፌር ሊፈጥር ስለሚችል ማለት ነው። የማዳበሪያ መጠንና አጨማመርን እኔ ለአንድ ሄክታር 200 ኪሎ ግራም ዳፕ እና 100 ኪሎ ግራም ዩሪያ ያስፈልገዋል። ዩሪያውን የምንጨምረው ግን ግማሹን ችግኙን ወደ ዋናው ማሳችን ላይ ካዘዋወርን ከ20 ቀን በኋላ ሲሆን፣ ቀሪውን ደግሞ በአበባ ወቅት ልንጨምር ይገባል። ሌላ መከርከም ወይም ደግሞ መንከባከብ ወይም ደግሞ ፕሩኒንግ ማድረግ ፕሩን ማድረግ ነው ማለት። ሚጥሚጣም ልክ እንደ ቃሪያና እንደ ቲማቲም ፕሩን መደረግ አለበት። እንዳልኳችሁ የተለያየ ቅርንጫፍ ይኖሩታል እና እነዛ ደግሞ በተለይ ደግሞ የሞቱ የደረቁ ከሆነ እነዛን ማስወገድ አለብን። ጠብቀን የሞቱ ወይም የደረጉ ቅጠሎችን ወቅቱን ጠብቀን በመቁረጥና በማስወገድ የሰብሉን ጤና ከመጠበቅ ባሻገር ለጥሩ ምርት መስጠት በመግረዝ ማነቃቃት ያስፈልጋል። እርጥበትን ለመቆጠብና አረሞችን ለመግታት ደግሞ በእጽዋት ዙሪያ መልች ማድረግ ይመከራል። ይሄ መልች ማለት ነው የደረቀ ሳር በትብዛት በደረቀ ሳር ነው። የደረቀ ሳር ከስሩ በማንጠፍ በማልበስ የምንሰጠው ውሃ ወይም መስኖም ሊሆን ይችላል የሚኖረው እርጥበት ለረጅም ጊዜ እንዲቆይ ይሆናል። ከዛም ባሻገር ከስሩ አረም እንዳይበቅል ያደርግልናል ማለት ነው። ተባይና በሽታ መከላከል ጋር ስንመጣ በሚጥሚጣ ላይ በብዛት የተለመዱ ተባዮችን ስናይ እንደ ኤፊድስ፣ ዋይት ፍላይስ እና ቢትልስ በዋነኛነት የሚጠቀሱ ናቸው። እነዚህን ለመከላከል ወቅቱን ጠብቀን በጸረ ተባይ ኬሚካሎች፣ በኒም ዘይት፣ በተፈጥሮ አዳኞች እነዚህ ፕሪዳተርስ የሚባሉ አሉ። ፕሪዳተርስ ማለት ምንድን ነው? እነዚህን የሚመገቡ ሌሎች ኢንሴክቶች ሊሆኑ ይችላሉ፣ ወፎች ሊሆኑ ይችላሉ። እነዛን በመጠቀም ሊሆን ይችላል። እንደዚሁ ደግሞ አንዳንዴ እንደ ትራፕ ክሮፕ ወይም ደግሞ ወጥመድን ማድረግ እንችላለን። አንዳንድ ሰብሎች እነዚህን አትራክት የሚያደርጉና ይኖሩ ይችላሉ ወይም ደግሞ እንደዚህ ዋና ሰብላችንን ሚጥሚጣችንን ሳይነኩ የማንፈልገውን ሰብል እንዲያጠቁ የማድረግ አይነት ነገር ማለት ነው። ወደ ዋና አንትናችን ሳይመጣ ማለት ነው። እና እንደዚህ አይነት ትራፕ ክሮፕ ተብሎ ይታሰባል። በዙሪያው ሊሆን ይችላል፣ መሀል ለመሀል ሊሆን ይችላል። እሱን በመዝራት ወይም በመትከል ችግሩን መቀነስ ይቻላል ማለት ነው። ከበሽታ አኳያ ደግሞ በይበልጥ የተለመዱት እንደ ፉዛሬም ዊልት፣ ፓውደሪ ሚልዱ ያሉ የፈንገስ በሽታዎች የሚጠቀሱ ናቸው። እነዚህን ለመከላከል እንግዲህ ዋነኛው የመጀመሪያው ነገር ሰብል ፈረቃ ማካሄድ ነው። በጣም ምክንያቱም በተለይ ፈንገስ በሽታዎቹ እነዚህ በተለይ ፉዛሬ ሙዊልት በአብዛኛው እንትናቸው የፈንጋል ኬዙ አፈር ውስጥ የመቆየት ባህሪ ስላለው ለረጅም ጊዜ ታሪክ ካለው ያ መሬት እንደዚህ አይነት በሽታዎች ታሪክ ካለው ፈረቃ በጣም ወሳኝ ነገር ነው። ስለሆነም የሰብል ፈረቃ ማካሄድ ያስፈልጋል። ይህን ስናስብ ግን ትኩረት ማድረግ ያለብን ከሚጥሚጣ ጋር ተመሳሳይ ቤተሰብ ያላቸውን ሰብሎችን ታሳቢ ማድረግ አለብን። ይህም ማለት ሚጥሚጣ ከመትከላችን በፊት ባለው አመት ላይ ቲማቲም፣ ድንች፣ ኩከምበር፣ ኤግ ፕላንት፣ ቃሪያ የመሳሰሉ ሰብሎች ተዘርተው ከነበረ መልሰን ሚጥሚጣ መዝራት ወይም መትከል የለብንም። ምክንያቱም ቅድም እንዳጠቀስኩላችሁ በአንድ ፋሚሊ ስር ስላሉ ማለት ነው እና በአንድ ቤተሰብ ስር ስላሉ ሁሉም ተመሳሳይ የሆነ በሽታና ተባይ ስለሚያስ ያስተናግዱ ስለዚህ እነዚህን ሰብሎች ከነበሩ ከሶስት ከአራት ዓመት ሚጥሚጣን መዝራት የለብንም ሌላው አፈር ውስጥ በአግባቡ አፈር ውስጥ በአግባቡ የሚያፋስስ እንደሆነ ማድረግ ምክንያቱም በአፈር ውስጥም ውሃ የመብዛት ወይም መጥለቅለቅ ሁኔታ ሲኖር በሽታውን ሊያባብስ ስለሚችል መስኖ የምንጠቀም ከሆነ ደግሞ በተለይ የርጭት መስኖ ዘዴን መጠቀም አይመከርም ምክንያቱም ቅድም እንደጠቀስኩላችሁን ውሃው ቅጠሎቹ ላይ ሲያርፍ ለበሽታዎቹ ምቹ ሁኔታን ስለሚፈጥር ስለሆነም የጠብታ መስኖን ዘዴ መጠቀም አማራጭ ነው፣ ጥሩ ተመራጭ ነው። ምርት መሰብሰብ ነው። ይሄ ቅድም በተወሰነ ደረጃ ጠቅሼላችኋለሁ። እንደ ዝርያው ሁኔታ ሰብሉ ከተተከለ ከሰባ እስከ መቶ ሃምሳ ቀናት ውስጥ ሙሉ በሙሉ ቀለሙን ይዞ ይደርሳል። በምንሰበስብበት ጊዜ የቆዳ መቆጣትን ለመከላከል ጓንት ምንጠቀም ይመከራል። የተሰበሰበውን በአየር በአግባቡ ማድረቅ ይገባል። ከሰበሰብን በኋላ ትኩስ ቃሪያዎችን በቀዝቃዛ የደረቁ ቃሪያዎችን ደግሞ አየር በማይዘጋ መያዣ ውስጥ ማከማቸት ያስፈልጋል። ተግዳሮቶቹና መፍትሄዎቹን እናይ በሙቀት ወቅት መስኖን በማረጋገጥ እና እጽዋትን ከበረዶ በመጠበቅ የአየር ንብረት ስትረስን ወይም ጭንቀትን መቆጣጠር ያስፈልጋል። የበሽታ ስጋትን ለመቀነስ ከዚህ ቀደም ሶላናሼስ ክሮፕስ ቅድም ጠቅሼላቸዋለሁ ከሚባሉት ውስጥ ጥቅም ላይ በሚውል አፈር ላይ ሚጥሚጣን ከመዝራት ወይም ከመትከል መቆጠብ ያስፈልጋል። ተባዮችን በብቃት ለመቆጣጠር የተቀናጀ የተባይ መቆጣጠሪያን ተግባራዊ ልናደርግ ይገባል ነው። እንግዲህ እንደ ተግዳሮቶች ምንድን ነው? እነዚህ በጣም ሆት የሆነ ቦታ ላይ ነው የሚመረተው፣ ጣ ብያችኋለሁ። በተለይ ደግሞ አሸዋማ አፈር ከሆነ አፈራችን ድግግሞሽ ያለው ውሃ ይፈልጋል ማለት ነው። ይሄንን ያማከለ ሊሆን ይገባል ነው። ከዛ በሽታና ተባይም ነው። እሱንም እንደዚሁ በተጠቀሰው መልክ መከላከልና መፍትሔ መውሰድ ይቻላል ማለት ነው። የዘላቂነት ልምዶች የአፈርን ጤና ለመጠበቅና የበሽታ መጨመርን ለመቀነስ የሰብል ፈረቃን ልምድ ልናደርግ ይገባል። ኦርጋኒክ ቆሻሻን እንደገና ጥቅም ላይ በማዋል በኮምፖስት መልክ በማዘጋጀት መጠቀም ይመከራል። በተለይም ለድርቅ ተጋላጭ በሆኑ አካባቢዎች ውሃን ለመቆጠብ ቀልጣፋ የመስኖ ዘዴዎችን ይጠቀሙ ይላል የዛሬ መልእክቴ። ዛሬ እንግዲህ ስለሚጥሚጣ ነው ያገኘሁትን መረጃ ላካፍላችሁ፣ ዛሬ በዚህ መልክ ብቅ ብያለሁ። እንግዲህ ኮሜንት ላይ አስቀምጡ። በቀጣይ በዚህ ሰብል ላይ መረጃ ብትሰጠን። በዚህ ሰብል ብቻ አይደለም፣ በነገራችን ላይ በላይፍ ስቶክ ሴክሽን ላይም እንደዚሁ፣ በንብ ላይም እንደዚሁ። በእርግጥ የተጠየቁ ነገሮች አሉ፣ ወረፋ ይዘዋል። ሆኖም ግን አሁንም ሃሳቡ ጥያቄው ካለ በኮሜንት ላይ ማስቀመጥ ትችላላችሁ። አወል ስሪንቃ የግብርና ፕሮግራም ዋናው ለግብርናው ቤተሰብ መረጃ በመስጠት የሀገራችንን የግብርና ምርትና ምርታማነት ለማሳደግ ከሚደረገውን ጥረት የበኩሉን አስተዋጽኦ ጥሎ ለማለፍ ሲባል የሚደረግ ጥረት ነው። ስለሆነም አወል ስሪንጋ በሌላ ፕሮግራም በቀጣይ ይመለሳል። እስከዛው ቸርኑን ባይባይ።